የአማራ ክልል ርዕሰ መስተዳደር አረጋ ከበደ የክልሉን ወቅታዊ የሰላምና የልማት ጉዳዮች በተመለከተ በሰጡት ማብራሪያ በክልሉ ተፈጥረው የነበሩ የሰላምና የጸጥታ ችግሮችን በዋናነት ከፖለቲካዊ ጽንፈኝነት ጋር የተያያዙ እንደሆኑ አስታውሰው በወቅቱ አመራሩ በሚጠበቅበት ልክ ችግሩን ታግሎ በማስተካከል ረገድ ለዘብተኛ አቋም መውሰዱንም አንስተዋል። በዚህም ጽንፈኛ ቡድኖች በክልሉ ነዋሪዎች ላይ ሰብአዊ፣ ቁሳዊ፣ ማህበራዊ፣ ስነ ልቦናዊ ጉዳቶች ማድረሳቸውን ጠቁመዋል። መንግስት በክልሉ ሰላምን በማስፈን ረገድ ማህበረሰቡን በማሳት ውጤታማ ስራ ማከናውኑንም አንስተዋል። የክልሉ ነዋሪዎችም የጽንፈኛውን ቡድን ትክክለኛነት፣ ማንነት ተገንዝበው ከመንግስት ጎን በመሆን ለዘላቂ ሰላም የበኩላቸው ሚና እየተወጡ መሆኑንም ጠቅሰዋል። አሁን ላይ ክልሉ ከመቼውም ጊዜ በላይ በተሻለ የሰላምና የልማት ጉዞ ላይ እንደሚገኝም አብራርተዋል። ሁሉም ዞኖች፣ በክልላችን ያሉ 166 ወረዳዎች በሰላም አይሉ በክልላችን መንግስት ቁጥጥር ውስጥ ናቸው ያሉት። ክልሉም የሚያስተዳድራቸው ዞኖች እና ወረዳዎች ናቸው። ስለዚህ የአማራ ክልል የፀጥታ ሁኔታ በአጠቃላይ ከቀደምት ዓመታት አኳያ ሲታይ በሰላም በማረጋገጥ ረገድም በሰላሙን ተጠቅሞ የልማት ስራዎችን በማከናወን ረገድም አይነታዊ የሚባል ይሄ ምንድነው ተጨማሪ ለውጥ ሳይሆን አይነታዊ ለውጥ የሚባል አፈጻጸም ያለበት በክልሉ የተገኘውን ሰላም ዘላቂና አስተማማኝ ለማድረግ በመንግስት በኩል ሁለት የመፍትሄ አቅጣጫዎች መቀመጣቸውን አስረድተው የመጀመሪያው ለሰላም አማራጭ ቅድሚያ የሚሰጡ መስራት መሆኑን ጠቅሰው በዚህ ረገድ መንግስት ዘውትር ለሰላም በሩን ክፍት አድርጎ እየሰራ እንደሚገኝ ተናግረዋል። በመጀመሪያ ደረጃ አሁንም ይሄ ጽንፈኛ ኃይልና ዘራፊ ቡድን የሄደበት መንገድ ስህተት መሆኑን ተገንዝቦ በተለይም ደግሞ ችግሮችን በግጭትና በጦርነት በብረት ለመፍታት ያለውን አማራጭ በመተው በሰላማዊ መንገድ ከመንግስት ጋር እንዲወያይ እንዲደራደር የሚያደርግ ሁኔታን ለመፍጠር ቅድሚያ ሰጥተን እየሰራን ያለ ይሄ በነገራችን ላይ አንደኛ ሁለተኛ የሚባል ነገር አይደለም። በጣም ከሁለተኛው እና ከሶስተኛው አማራጭ በእጅጉ የቅድሚያ ቅድሚያ የምንሰጠው የሰላም አማራጭ። በሌላ በኩል የቀረበውን የሰላም ጥሪ ወደ ጎን በመተው የክልሉን ሰላም ለማወክ በሚሰሩ ጽንፈኛ ቡድኖች ላይ መንግስት ሕግ የማስከበር ኃላፊነቱን እየተወጣ እንደሚቀጥል አብራርተዋል። ሁለተኛው መንግስት ሕግን የማስከበር ብቸኛ ስልጣን ባለቤት በመሆኑ ምክንያት ሕግ የማስከበር ስራችንን እንቀጥላለን ማለት ነው። በዚህ ምክንያት አሁንም ይሄ ኃይል አደብ እንዲገዛ ማድረግ ያስፈልጋል ማለት ነው። በዚህ የክልሉ የጸጥታ ኃይል፣ የፌዴራል የጸጥታ ኃይል ህግ የማስከበር ሥራውን አጠናክሮ ይቀጥላል ማለት ነው። ይህም በማድረግ በክልላችን ውስጥ የበለጠ አሁን ያለው የተስተካከለው የተሻሻለው የሰላም ሁኔታ የበለጠ አስተማማኝና ዘላቂ እንዲሆን ለማድረግ ስራ እንሰራለን ማለት ነው። የአማራ ክልል ህዝብ በቀጣይ ሰላምን በማስጠበቅ በኩል ከመንግስት ጎን በመሆን የጀመረውን ጥረት አጠናክሮ እንዲቀጥልም ጥሪ አቅርበዋል።